ሱረቱ አኗር የሚባል ቁራን ላይ አለ እንዴ ሀቢቢ ሀፊዝ አይደለ መካኔ ወረዳ አለ እኮ ሀያ አራት ቁጥር አለው አለ ያ አላህ ሀፊዝ ነኝ ብለ ሱረቱን አኗር ስል ስልሳ አምስት ቨርስ እና ሀያ አራት ምናምን ይኸውልህ። አላህ እንዲህ አይነት ውርደት በማንም ላይ አያደርስ በቃ እኮ ሙስሊምና ማለት እኳ አይጠበቅባትም። ቅድም ሰምተዋል ወንድሜ፣ ይሄን እኮ ወላሂ ሙስሊም ነበርኩ ማለት አይጠበቅብህም። እንዲህ አይነት ታላቁ ውርደት በአደባባይ መቶ ሰው ባለበት ትዋረዳለህ። ቢቀርብህስ! እስኪ አንድ ሙስሊም ሳብና አስገብተህ ያንዳንዱ የቁርአን ቨርሶችን ጠይቀው፣ ይመልስልሃል። አንተ የሚባል የለም አውቄ ነው ታውቃለህ። ሱረቱ ላኗ ላይ አልኩህ። የለም አንተ። ስለ ቨርሱ ምናምን ተውና ሱረቱ ላኗ የሚባል የለም። በቃ ሙስሊም ሀፊዝ ነው። ደሞ እኮ ሀፊዝ የሰፈር ስም ነው። ቅሌት ብርቅ አይደለም። እውነትሽን፣ ወለ ሂላ እዚህ ሱረቱን አንዋር ቁርአን ላይ የለም። ሱረቱን አንዋር ቁርአን ላይ የለም። አንዋር ስለዚህ ጥያቄ ልቀጥል። ከጥያቄ በኋላ ሳይ ክፈት፣ ክፈት፣ ክፈት፣ ክፈት፣ አሁንም እየዋሸ ነው። ማሳይ ብለህ እየዋሸ ስለሆነ ውሸት ሳይቀራ ጥያቄ ክፈት። በቃ ጥያቄ እንዳትጠየቁ በቃ እንትና ናችሁ ማለት ነው። ክፈት፣ ክፈት። አንድ ሰው ልና ይመት ሊኖረ ይችላል እኮ እኔ አሁን አለ አይደለም፣ ኤቲስት ነው ወይ ማለት አሁን። ኤቲስት ይሄ ኤቲስት ታውቃላ ምን እንደሆነ፣ አምላክ መኖሩን የማያምን ማለት ነው። አሁን ለምሳሌ የማያምን ሳይሆን አምላክ መኖሩን የማያውቅም። የማያውቅማ የለም። አንተ በህፃንነት ምን የምታውቀው ነገር አለ እኮ። ስለዚህ እግዚአብሔር ወይ ደግሞ አላህ ሰው ልጆችን ሲፈጥራቸው በቃ ሃይማኖት የለሽ አድርጎ ነው የሚፈጥራቸው፣ ኤቲስት አድርጎ ነው የሚፈጥራቸው። እምነት እኮ ራስን አውቀ የምታውቀውን ነገር የምታምነው ነገር እንጂ በህፃንነት ማንም እኮ ሊያምን አይችልም። ይሄ እኮ የማይመስል ነገር ነው አይደል? የሚያመስል ነገር እኔ አሁን ጥያቄ እግዚአብሔር በቃ አሁን ለምሳሌ እግዚአብሔር ህፃን ልጆችን ሲፈጥር እምነት አልባ አድርጎ ነው የሚፈጥራቸው። እግዚአብሔር ይፈጥራቸዋል፣ እምነትን ግን ሰውየው ነው የሚመርጠው እኮ እምነት አልባ አድርጎ ነው አድጎ ይምረቱ ችግር የለውም ግን ኤቲስት ሆኖ የሚፈጠሩት ማለት ነው እንደዛ ማለት ትችላለህ። ምንም ሃይማኖት የሌላቸው ማለት ነው። ይሄ ደግሞ ሃይማኖት የሌላቸው ምንም ሃይማኖትን የማያውቁ ሆኖ አሁን ምን መሰለህ፣ እኛ ደግሞ በእኛ ሃይማኖት ደግሞ ምን መሰለህ፣ ልክ ልጆች ሲፈጠሩ ምን ላይ እንደሚፈጠሩ ልንገርህ፣ ፊትራ የሚባል ኮንሰብት አለ። እሱ ኮንሰብት ምን መሰለክ፣ አንድ አምላክን የመገዛት ዝንባሌ ወይ ደግሞ እንዴት ውስጣቸው ይህንን ነገር አንድ አምላክን የመገዛት ተፈጥሮ ጋር አድርጎ ነው የሚፈጥራቸው በእኛ ሃይማኖት ማለት ነው። ገባካ አይደል? አንድ አምላክን የመገዛት ተፈጥሯዊ የሆነ ሃይማኖት አላቸው ውስጣቸው ሲፈጠሩ ማለት ነው። እና እኛ ከዚህ አንጻር በቅድም እንዳልኩ በከንዊኒ በሚለው ኮንሰፕት እነሱ ሙስሊሞች ናቸው እንላለን። አባካረል እኛ አሁን አንድ ህፃን ልጅ እንዴት ልበልክማ ልክ ተወለደ አደለ እኔ አሁን ለምሳሌ ሰለምቴኔ እንዳግይ እኔ ሰለምቴኔ ስሰልም ሻሃዳ ያስኩኝ ሻሃዳ ስል ለአኢላ ይለላ ሙሐመድ ረሱሉላ ብዬ ምስክርነሰቱ ምንድን ነው? አንድ አምላክ አለ ነቢዩ መሐመድ ደግሞ የአንዱ አምላክ ልኳቸዋል ብዬ ምስክርነት። ታውቃለህ ስለሻዳ? አውቃለሁ። አሁን የምመሰለክማ አሁን በእኛ ሃይማኖት አንድ ህፃን ልጅ ተወልዶ ማለት ነው ለምሳሌ ባዶ ቤት ውስጥ ቆልፈበት ሰላሳ አመት ኖረና ሞተ። ምንም ነገር ሳያደርግ ማለት ነው እዛው ይበላል፣ እዛው ይጠጣል። በቃ እዛው ማድረግ ያለበትን ነገር አድርጎ ማንንም ሰው ሳያገኝ ሞተ ልበልህ። አሁን ይህ ሰውዬ ምንም በቃ አላህ ይጠይቁ ሙስሊም ነው ነው የሚለው ምክንያቱም ሙስሊም ለመሆን የተለየ የሚያደርገው ነገር የለም። ኦረዲ ተፈጥሮ እስልምና ላይ ስለሆነ ማለት ነው። በእናንተ ሃይማኖት ግን ዳግዬ፣ አሁን አንተ ፔንጤ ከሆን ከአንድ ልጅ አድጎ አውቆ አምኖ መጠመቅ አለበት። እስካልተጠመቀ ድረስ ክርስቲያን አይሆንም። በቃ እየሰማሁህ ነው። አዎ ክርስቲያን አይሆንም። በቃ በእኛ ግን መመሰለ ኦረዲ በቃ እስልምና ላይ ስለሆነ የሚፈጠረው በፊጥራ ኮንሰፕት እስልምና ሙስሊም አድርጎ ስለሆነ አላህ የሚፈጥረው፣ ምንም ሻሃዳ መያዝ አይጠበቅበትም። በቃ ህግጋቱን ተከትሎ በቃ ይሞታል። እሱ የጀነት ነው። የተለየ ሙስሊም እንዲ የምናደርገው ነገር የለም ሀቢቢ። እና ምን መሰለ ነቢዩ መሐመድ አሁን ይሄን የነቢዩ መሐመድ ጋር ያለውን ነገር ተጣልፈት ምኑ የትኛው አለ አላህ የሚወለደውን በሙሉ ሙስሊም አድርጎ ነው የሚፈጥረው ያለው እንሰጣለን መረጃ ከፈለግክ፣ አካባቢ እኛ ከራሳችን አናወራም። አላህ ሲፈጥር ሁሉንም ሰው ሙስሊም አድርጎ ነው የሚፈጥረው የሚለውን ሀሳብ አሁን ምን መሰለህ ዳግዬ ችግሩ ሰዎች አላህ ሁሉንም ሰው ሙስሊም አድርጎ ነው የሚፈጥሮ ሲባል በቃ ህፃኖቹ ገና ሲወለዱ ሆነ ፂማም ሆነው ቆባ አድርገው ጀለቤ አድርገው ለጁማ ለመስገድ እየተሯሯጡ ምና ነው ግን ያ ሳይሆን ህፃን ልጆች ሲፈጠሩ ተፈጥሮ ላይ ነው የሚፈጠሩ። ተፈጥሮ ላይ ማለት ደግሞ አንድ አምላክን የመገንዛት ዝንባል በቃ ተፈጥሮ ላይ ገባ። ተፈጥሮ ላይ ያለ ሰው ደግሞ አንድ አምላክን የሚገዛ ሆኖ ነው የሚፈጠረው። የዚህ ኮንሰብቱ ላይ ነው የሚፈጠረው። ከዛ ነገር አንፃር ሙስሊም ነው ይባላል። ከዛ ቅድም ደግሞ ያልኩት ሁለተኛ አይነት እስላም አለ አይደለ? ሸሪ የሚባለው ሸሪ ማለት ህግጋት ነው። ይሄ ልጅ ካደገ በኋላ ልክ ለአቅመ አዳምና ለአቅመ ሄዋን ሲሄድ በእነዚህ ህግጋት ውስጥ ፍሎ እያደረገ ይሄዳል ማለት ነው። ጠባካ እንጂ እንትን ሳይል አይሄድም። ስለዚህ ነቢዩ መሐመድ ላይክ እስልምናን በደም አስፋፍተዋል፣ በደም አስተዋውቋል። ግን የትኛውን ነው ሲባል ሸሪ የሚባለውን ነው፣ ህግጋትን ነው። አዲስ ህግጋትን ይዞ የመጡት ገባ ከአንቺ። አዲስ እስልምና ይዘው አልመጡም። ምክንያቱም ከዛ በፊት በተለያየ መንገድ እስልምና ነበረ። ሙሴም እስልምናን ነበር ሲሰብክ የነበረው። ኢብን ኢሳ አለይ ሰላም ወይ ደግሞ ኢየሱስም በቃ እስልምናን ነበር ሲሰብክ የነበረው። ግን የራሱ የሆኑ ህግጋቶች አሉት። እነዛ ህግጋቶች ደግሞ አላህ እንዳስፈል ይላል ማለት ነው። አሁን ለምሳሌ እኛ በቀን ውስጥ አምስቴ እንሰግዳለን። በሙሴ ዘመን አንድ ሺህ ጊዜ ሊሰግዱ ይችላሉ፣ ወይ ደግሞ አንድም ጊዜ ሊሰግዱ ይችላሉ። እንደ ሁኔታው አላህ ያስፈልጋል ባሰበው ባቀደው መንገድ፣ ልክ ነው ብሎ ባሰበው መንገድ እንዲሁም ብሎ ህግጋትን ይሰጣቸዋል ማለት ነው። ገብተዋል። ቢላል በጣም ወድጃቸዋለ። እኔም ካነሳው ነገር አንጻር ትንሽ ነገር ልበል፣ ሁለት ደቂቃ ብቻ ነው የምጠቀመው። በማልባት ገባብኝ፣ ደስ ይለኛል። እሺ፣ በመጽሐፉ ደረጃ ከዛ በፊት የነበሩ ነቢያት በሙሉ ሙስሊም ነበሩ። ምክንያቱም ለአንድ አምላክ ነበሩ የሚገዙት፣ ብለኛል አን